ሐዘን አይደገም፣ አሜን። መከራ አይደገም፣ አሜን። ባዶነት አይደገም፣ አሜን። እፍረት አይደገም፣ አሜን። አልፏላል። ጌታ ትቶሽ ሄዷል፣ አሜን። ከዚህ በኋላ በበረከት ትኖር ያለሽ፣ አሜን። ለሷ እየተነበቅ ስሙኝ። አንዱ የኔ ብለሲንግ ማይ ብለሲንግ ሼር ላደርጋችሁ ይው በሀይምቹ ፊት ነው የምናገር። አንዱ እግዚአብሔር የባረከኝ የነገ ስጋት የለኝ። ይሄ ብለሲንግ መሆኑን በምን ታውቃለ መሰል? ኤቭሪባዲ የነገ ስጋት አለው። ማአት ገንዘብ ያለው ሰው እግዚአብሔር አምላክ ምስክር ነው ይሄ በገንዘብም ምትሪ ነው አይደል እኔ እንዴት እንደምኖር ብነግራችሁ አታምኑኝ እግዚአብሔር በሚያውቅ ይኸው በሃይሚ ፊት ግን ነገር ለነጋ የሆነ ነገር ብዬ የማስቀምጠው ነገር የለኝ ረፍ በል ብለሲንግ አልፈራውም ነገር ይሄ ብለሲንግ ነው። አንድ ነገር ብሆን ልጆቼ ብዬሽ አስቤያለሁ። ይሄ ጡንቻ አይደለም። ይሄ የሚገኘው የመለኮት ነው፣ ጊፍት ነው። ልሰጣችሁ ነው። መጽሐፍ ከመከራ ሥጋት ያድናል። ከመከራ ብቻ ነው። ዝም ብሎም ይፈራኳል አንድ ነገር በሆን ልጆችን አንድ ነገር ልጆችን አንድ ነገር በሆን ልጆችን ትሆናል። እየጠራው የደወልክለት ክለት ነው የጨቅጭው አንድ ነገር አንድ ነገር አንድ ነገር አንድ ነገር አንድ ነገር ያልከው ነው። የሆነ ነገር ራሱ ይደውልልና ስሚኝ፣ ላባረው ስለሆነ አሜን። ያለፍሽውም መንገድ አየሁት። አሜን ከባድ ጎዳና አልፈሽ አየ። አሜን አሌሉያ። አሁን ግን አሁን አለፈ አይደል? ተሻገርሽዋል። አሜን። አሁን ግን የሚያስፈራራሽን ነው ደግሞ፣ እሱን ነው የምሸኝልሽ። እንቅልፍ እንዳትኝ የሚያደርግሽ ለሊት ዘጠኝ ሰዓት ቀስቅሶ የሚያዋራሽ ስጋት ሰብረዋል። ስሚ ምን እንዳለሽ አላውቅም። ንብረት ሁለት ነገር ግን ያለ ሁለቱንም ያ ሁለቱንም እንኳን ሰው ሊወስድብሽ እንኳን ሌላ ሊነጥ

መነ ሕፃን ልጅ አቅፌ ነው ያነጋው። ኢየሱስ ጌታ ነው። አዲስ የተወለደ ልጅ መላእክት አቅፌ ነው ያደርኩት። ሕፃን ልጅ አዲስ የተወለደ ልጅ አቅፌ ነው ያደርኩት። ድንገት ነው የመጣሁት። በጣም ነው የምወድህ ከየት ነው የመጣሽው? በቲቪ ነው የማዬ፣ እና በጣም ነው የምወድህ ከእነ ባለቤትህ። ኢየሱስ ጌታ ነው ያገኘኛል ብዬሽ ነው የመጣሁት። ከየት ነው የመጣሽው? ካባዱ ነው የመጣሁት። በራይች ነው የመጣሁት። እና በቃ እንዴት ብዬ እንደመጣሁ በቃ ቦታው ጠፍቶብኝ። እናንተ ፋሚሊ ውስጥ የሞት መንፈስ ልመታ ነው። አሜን አሚን በኢየሱስ የሚመታ የሚከታተለኝ መታ፣ ከሙሉ ቤተሰቡ ነው የሚመጣው። አሜን። በጣም ነው የሚዋጋ በኢየሱስ። ቆይ ስሚ፣ ቅድም አይተሻል። እዚህ ጋር የመሰከረችው እህቴን የገደለ እኔንም ሊገለኝ ነበር ያለችው። ልክ እንደዚህ አንዲት ሴትን የገደለ መንፈስ ሲከታተልሽ ሲፈልግሽ፣ በጣም ነው የሚያድነኝ። እኔ ግን እግዚአብሔር ከኔ ጋር ነው። ከዚህ በኋላ ቤተሰቡን ሙሉ ፈተዋል። አሜን። የሆነ ቤተሰባችሁ ላይ የተዘጋውን ደጅ እግዚአብሔር ሰበረ። አሜን አሜን። ምንም ፍቅር የለም፣ ምንም ፍቅር የለም። ተሻገራችሁ አሜን። በሌሊት ያየሽውን ስጦታ እግዚአብሔር ሰጠሽ። አሜን። ይሁን አለ ሆነ። የራስሽን ስራ የሚያስጀምር አሜን። ቢዝነስ የሚያስጀምር አሜን